ደርስ ብቃት የሆነችኝ ውድዋ ሩታዬ ነች። እና በራሴም ብቻ አይደለም የሩታዬም ውጤት አለበት፣ በጣም ብዙ ፐርሰንት ማለት ነው። እና ሩታዬን ከልብ አመሰግናለሁ። ኒውት ኑሪልኝ፣ እድሜ ጤናውን ያብዛልሽ። ገና አብረን እድሜ ይስጠን እንጂ ብዙ ነገሮችን ማድረግ እንደምንችል አውቃለሁ። አንዳንድ ጊዜ በህይወታችን ምናለ መሰላችሁ ቤት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም፣ በያለው በያላችሁ፣ ሰላማች በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር፣ ቤተሰቡ ነው እንግዲህ መግቢያው ያስገባውላችሁ ማለት ለኮሜንቱ ነው ማለት ነው። እኛም ደግሞ አብሮሽን ስናቀው ስንወደው ስናከብረው ለሱ ብዙ ነገር ስናረግ በዚህን ጊዜ ነበረ። አብርሽ በድሮ ማንነቱ ነው ማለት ነው። አብርሽን እናንተ በምንድን ነው የወደዳችሁት? ከዚህ በፊት በምንድን ነው እንደዚህ ደረጃ ሊደርስ የቻለው ማለት ነው? ምክንያቱም ጥሩ ነገር ስለሚሰራ፣ የተቸገሩትን ስለሚረዳ፣ በቃ ቤት የሌላቸውን ቤት ሲሰራ፣ ለሰው ክብር ሲኖረው፣ ለኦዲየንስ ለሩታዬ በቃ ብዙ ነገር ነበረ ሲያደርግ። በዛ በዛ ምክንያት ነው አብርሽን ልንወደው እና ልናደንቀው የቻል ነው ባብርሽ መቼ አንደራደርም ነበር ከዚህ በፊት ማለት ነው። እና የኮሜንቱ ነገር በጣም ገርሞኛል ማለት ነው። አንድ ሰው እዚህ ጋር የቤቱ ነገር ማንም አያውቅበትም። ውድ ቤተሰቦቼ እሩታ ከካሜራ ጀርባ ተንከባከባት፣ ለምን ሽንቷን በምላሱ አይልስላትም? ለእሷ ምንም ነገር አይጠቅማትም። የትኛው ጋር ነው የሚጠቅማት አደባባይ ላይ ማዋረድ ወይስ እቤት ውስጥ መንከባከብ? ቤት ውስጥ እኮ አግብቶ ሩታን ቢደበድባት ሞር እንኳን ቢሰድባት ማንም አይበትም ማንም አይሰማበትም። ነገር ግን ዋናው ነገር ማክበር ያለበት ፍቅር መስጠት ያለበት አደባባይ ላይ ነው እንጂ ቤት ውስጥ ወይም ከካሜራ ጀርባ አይደለም። ለምንድን ነው ከካሜራ ጀርባ ፍቅር እየሰጣት እዚ ጋር እንድትረገጥ የሚያደርገው? የእኔ ጥያቄ ማለት ነው። እኔ ምንም አልሰማችሁም፣ እውነቴ ነው የምላችሁ። የአብርሽን ማንነቱ ሞር እንኳን አብርሽ ራሱን ሚዲያ ላይ እየመጣ ለምንድን ነው የሚያዋርደው የእሱ ማንነቱ አይደለም ለሚዲያ ላይ አይደል እንደዚህ አሁን፣ ከውሽሚት አንተ ዝሙት ትሰራለህ የሚባለው ለምንድን ነው? ለምን እንደዛ እንዲባል ይፈቅዳል? ምክንያቱም ከዚች ከውሽሚት ጋር ከካሜራ ጀርባ ምን እንዳለው አናውቅም። ሚኒስትሩ ወይም ደግሞ ለካሜራ ይሁን የሚያስመስለው አናውቅም። እኛንም ምክንያቱም የሩታን ኦዲየንሶች ለማናደድም እየሳቀ እየቀለደም ይሁን ከውሽሚት ጋር ደስተኛ እንዳልሆነ እኔ በጣም እርግጠኛ ነኝ። ምክንያቱም ኦዲየንስን ለመጉዳት ነው ሰውን ለመጉዳት ነው። ትላንትና አብርሽ ሰው ተጎትተዋል። ሰው እቤት የለውም። አላያችሁም? ሶስት ልጆች እንኳን ሲረዳ ነበረ። ዛሬ ግን እሱ ከፍ ብሎ ኦዲየንስን ሊጎዳ ለምን አስፈለገ? ትላንትና የረበነበት ማንነቱ ለምንረሳ በአንድ አፉ ብዙ ነገር ይናገራል። ከዚህ በፊት አይታችሁ ላ ሩታ ናት ለዚህ ደረጃ ያደረሰችኝ፣ በሩታ ነው እንደዚህ ሆንኩት ብሎ ሲያወራ ነበረ። ሞር በትልቅ ሚዲያ ማለት ነው አሁን ግን እየመጣ በእሷ ያለ እሷ ከዜሮ ጀምሬ ማደግ እችላለሁ እያለ ነው። ብዙ ነገር እየተናገረ ነው ማለት ነው። እሺ ሩታን ቢወዳት ቢያፈቅራት፣ እውነቴ ነው ምላችሁ ለሩታ ትንሽ ቦታ ቢኖረው እንኳን ትላንትና በደስታዋ ቀን፣ አወ ኮሜንቱ ትክክል ነው። የተሳሳተም ነገር ቢኖር ዘጠኝ ወር በሙሉ አንድ የእርጉዝ ልብስ እንኳን ሳትለብስ ትላንትና፣ ምን አለበት ሁሉም ነገር ይቅርና፣ ነገሩ እንዳዞረው ማለት ነው። ጠምጥሞ ለጽጌ እንድትተውን እንዳረጋት ምን አለ? በጽጌን በኩል አዙሮ አንድ ቀሚስ እንኳን ቢገዛላት ማለት ነው። በአንድ ቀሚስ እንኳን ቢያስደስታት ማለት ነው። ምን ይሆናል? ምንም አይሆንም። ይሄ ክብር አይባልም። ክብር አለው፣ በጣም ይወዳታል፣ በጣም ያፈቅራታል። እንደዚህ አይነት ባል ያለው ገደል ይግባ። እኔ ክብሬን በሰው ፊት ነው እንዲጠብቅልኝ የምፈልገው። ሩታንም ክብሯን በሰው ፊት ቦዲንሷት ፊት አክብሮ ሁለት ዓመት በሙሉ እናንተ አይታችሁላ ቡታጀራን ማለት ነው። እውነቴ ነው የምላችሁ። ሩታ እኮ ለቡታጀራይ ሶቦች እኔ ያላቀም አካውንቱ ናት፣ ዶላር ናት ማለት ነው። ለቡታጀራ ሩታ ከመጣች በኋላ ነው ይሄ ሁሉ የፈመሰው። ከመልካቸው መልካቸው ተቀይሮ ይሄ መቼም አትከዱትም ማለት ነው። እየዞራችሁ ሌላ ነገር ከምትሉ እስቲ አንዳንዴ ለእውነት ቁሙ ማለት ነው። እውነት አብርሽና ሩታ የምንወዳቸው የምናደንቃቸው ከሆነ ከእንደዚህ አይነት ስራ እንዲርቁና አብርሽ ደግሞ የድሮ ማንነቱ ድሮ ያን ሁሉ እንደምንወደው ቲክቶክ አንድ ነገር ሲባል እንዴት አብርሽ ተነካ ብለን እያንዳንዳችን የምናለቅስለት አብርሽ ይመለስልን። እውነት እናንተ ትክክለኛ ኦዲንስ ከሆናችሁ ማለት ነው። እዚህ ጋር ዝሙትን እየሰራ ሚስቱን እያስረገጠ ልጁን እያሰደበ አሁንማ ጋሽ የመሰደብ ጀመሩ እኮ የባለጌ ልጅ ማንነው የወለደው አባት የለው ወይ እናት የለው ወይ እየተባለ ነው። ይሄ የእሱ የአብርሽ ማንነቱ ካልሆነ ለምን እንዲነገር እንዲባል ለምን ይፈቅዳል? ሩታ ማለት እውነቴ ነው ሙላችሁ ስለተሰበረች ነው። አንድ ነገር እላያችሁ ላይ ሲደረብ እንዴት ነው የሆነ ነገር ከተደራረባባችሁ፣ ነገሩም ሰውም እንደዛ ነው የሚጠላችሁ ማለት ነው። ልክ እንደ ጊዜው ማለት ነው። አሁን እውነቴ ነው ሙላችሁ ሩታ አንዳንድ እብዶች የሆነ ቀውስ ስለ ሴት ስለ እርጉዝ ስለ እናት ማንነት ስለማያውቁ ሰዎች ነው እንጂ ሩታን የሚዘቀዝቁት ሩታን የሚሰድቡት። ህዝቡ ሁሉ ለሩታ እየደገፋት ነው፣ ያንም እራሳቸው ለሆኑ ነው። እኛ አብርሽን እኮ ጠልተነው አይደለም አብርሽን በጣም ስለምንወደው እና በጣም ስለምናደንቀው ነው። ከዚህ ስራ ይመለስ። ለምን ሩታን ያስረግጣል? ለምን እራሱ እዚ ጋር ዩቱብ ማለት ነው። ለማን ብሎ ነው የሚኖረው አብርሽ? ለማን ብሎ ነው የሚያሽቃብጠው ማለት ነው። ልንገራችሁና እዚህ ዩቱብ መንደር ማለት ነው፣ እያንዳንዱ እኮ እየሸቀለበት ነው። በነፃ አይደለም የሚሰራው። ከምሬ ነው የምላችሁ። አንድ ሰብስክራይብ ካገኘ በአብርሽ በጣም ነው የሚሸቅልበት። ነገር ግን ነጌስ አብርሽ ታሞ ልጁ ታሞ አላ ያርገውና የሴጣን ጆሮ ይዘጋ ነው ማለት ነው፣ ሩት አንድ ነገር ብትሆን ማለት ነው ሚዲያ ላይ እኮ አንተ ይዛ ስትመጣ አይዲያ እኛ ሰርተነበት ነበር፣ እኛ አትርፈነበት ነበር፣ እስቲ አብርሽ እናግዝህ የሚለው አለ። ንገሩኝ እስቲ። አንዳንዴ እውነቴ ነው የምላችሁ፣ እውነትን የሚያወራ ሰው አትወዱም እናንተ። የሚያሽቃብጥ እዚህ ጋር በጉሩብ ማለት ነው አብርሽን እልም ጥርግ አርገው እየሰደቡት እዚህ እየመጡ የሆነ ነገር ሲሰሩ አብርሽዬ ጀግናዬ እያሉ ነው የሚኮምንቱት። ሩታንም እንደዛው ማለት ነው። ሩታ ያለ ስሙ ስለሰጣት ማለት ነው አብርሽ። በመጀመሪያም ደረጃ ሩታ ስትመጣ እውነት ነው ምላችሁ በድራማና በውሸት ነው ያመጣው። ሳታፈቅረው አፍቀረሽኝ ብሪ ስሪ ብሎታል። ሩታ ስለ ሚዲያ ስለ ዩቱብ ምንም ምታውቀው ነገር የለም፣ እንዴት ተሰርቶ እንደምታውቀው የለም። አሁን እኮ ሩታም ተበላሽታለች እኮ፣ እውነት ነው ምላችሁ። ሩታ እውነት ይሄንን ነገር ውሸት ከሆነ ድራማም ከሆነ ሩታም ተበላሽታለች ግን፣ ሩታ በራሷ ወይም ደግሞ በራሷ ፍላጎት ተነስታ አይደለም የተበላሸችው፣ አብርሽ ራሱ ነው ያበላሻት። አብርሽ ራሱ ነው ስህተት ሰርቶ እሷንም ስህተት የሚያስተምራት ማለት ነው። እስቲ ቆይ አብርሽና ሩታ አንድ ላይ ሲመጡ የሚጠላ ኦዲየንስ አለ? በጣም እኮ ነው። እኛ እኮ አሁን እዚህ ጋር ምንወራ ምንጮሆ አብርሽና ሩታ ስለተለያዩ ነው፣ በመሀላቸው ሰው ስለገባ ነው የምንናደደው አይደል? እናንተ አትወዱም? አብርሽና ሩታ በፍቅር በደስታ እንደ በፊታቸው አንድ ላይ ሆነው ሲመጡ የሚጠላ አለ? ማንም የለም። እኛ ፍላጎታችን ይሄን ነው። አንዳንድ ሰዎች ያላችሁ በጣም የምታሽቃብጡት የሚገባችሁም፣ እየገባችሁ ነገሩን እያወቃችሁ እየተረዳችሁት እንዳልተረዳ ነገር የምታልፉ ሰዎች አሉ። ለምን አትናገሩ? ለምን አብርሽ አይቆምም? ለምን ይህንን ነገር የምታጠፋ ከሆነ ሩታ ለምን አትቆምም? ለምን መቆም ማሰብ አይችሉም? ትላንትና ሰው ተጎታ ስንት አባታችን እያሳከመ ነበር፣ እኮ አብርሽ ማለት ነው። ዛሬ ግን ዞሮ እሱን ያሳደገው ሰው ኦዲንስን እየጎዳ ነው። ኦዲንስን እኔ እንጃ ኦዲንስን ቀለል አድርጎ እንደ እንትን እያየን ነው። ለምንድን ነው የሚያየን? እኛ ሰው አይደለንም? ስለተከታተነ ቦታ ስለሰጠነው፣ እኛም እኮ መተው እንችላለን። ግን ፍቅር ያሸንፋል። ያውኑ አይደለም አብርሽና ሩታ አሁን ቢሳሰቱ ስተት ቢሰሩ፣ ከዚህ በፊት ከነሱ ብዙ ፍቅር አሳልፈናል፣ ደስታን አሳልፈናል፣ ፍቅርን ብለን ነው እንጂ እውነቴን ነው። ሙላችሁ ሰው ከጠላችሁ ይጠላችኋል፣ ከደብራችሁት ይደብራችኋል። እስቲ ኮሜንት ገቡና